በሃይማኖት ሳይገደብ፣ በዘር ሀረክ ሳይገደብ ሁሉም ኢትዮጵያኖች በጋራ የሚሳተፉበት ሁሉም ብሔር እና ብሔረሰቦች እዛ ውስጥ በሂላቸውን የሚያንጸባርቁበት ታላቁ የኢሬቻ በዓል በዛሬ ዕለት በታላቋ ከተማችን አዲስ አበባ ወይም ፊንፊኔ ባ እምብርቷ ሆረ ፊንፊኔ ላይ በሚገባ ተከብሯል በሚገባ ተከብሯል። ይህ በዓል ሲከበር ኢትዮጵያ ከሰማኒያ ሶስት ብሔር በላይ ከውጪ፣ ከሀገር ውስጥ ተሳትፎበታል ተሳትፎበታል በሚያውቀው ቋንቋ በሚያውቀው ቋንቋ በሚመቸው አለባበስ በሚመቸው እብረብሔር ዜማ ሁሉም ኢትዮጵያኖች የጋራ የሆነ እሬቻ በሚገባ ከጠዋቱ አስራ ሁለት ሰዓት ጀምሮ ተከናውኖ በአሁኑ ሰዓት ታዳሚዎቹ ምስጋናቸውን በአፋቸው በሚያውቀው ቆንቃቸው። ምስጋናቸውን ለእግዚአብሔር ለፈጣሪ አቅርቦ በሰላም ተጠናቆ በአሁኑ ሰዓት እረፍት ላይ ነዋል። በዚህ ኢሬቻ ክንውን ላይ የመንግስትን አካላት ማመዝገን የሚፈልገው ሌት ተቀን ደፋ ቀና የሚለው የፌዴራል ፖሊስ፣ የአዲስ አበባ ጸጥታ ኃይሎች የኦሮሚያ ብርድና ፀሐይ ሳይበግራቸው ሀገራዊ ስለተዋጡ ማመስገን እፈልጋለሁ። ሌላው ደግሞ በጤና በኩል የኛ አለን ብሎ በየቦታው ቀይ መስቀልን በመትከል የታመሙት በተፈጥሮና በሰው ሰራሽ የሚደርሰውን ከእናንተ ጎንነን ብሎ ከጤና ሚኒስቴር እስከ አዲስ አበባ ጤና ቢሮ እስከ ኦሮሚያ ጤና ቢሮ በየደረጃ ያሉት ሕዝቡን ለማገልገል በየቦታ ተሰልፎ ከፍተኛ ወንድማዊ እገዛ ስላደረጉ ማመስገን ፈልጋሉ። ከሁሉም ደግሞ አዲስ አበባ እንድትዋብ ፊንፊኔ እንድትዋብ የፊንፊኔ መስተዳደር የፊንፊኔ መስተዳደር በተለይ በወንዞች ዙሪያ በየክፍለ ከተማቸው እንግዳን ለማቀበል ያደረጉት እንቅስቃሴ እጅግ በጣም አመሰግናለሁ። ፊንፊኔ ተውባ ነው አለች። ፊንፊኔ እንደ ስሙ አልነበረች። የመንገዶች ዳርቻ የወንዞች ዳርቻ ኢትዮጵያን በሚመጥን ኢትዮጵያን በሚመጥን አፍሪካንም በሚመጥን የአፍሪካ ዋና ከተማ ስለሆነች አፍሪካንም በሚመጥን በጣም የሚያስመሰግን ስራዎች ተሰርተዋል። እነኚህ የሚመጡትን በግል ትራንስፖርት ማስተናገድ እጅግ በጣም ይከብዳል። ይሄንን በማሰብ የፊንፊኔ የፊንፊኔ ወይም የአዲስ አበባ ትራንስፖርት ቢሮ በየ አምስቱ አቅጣጫዎች በሚገባ ባስ ታዞ በሚገባ ህብረተሰቡ በሚገባ ብሔርና ብሄረሰቡ ኢትዮጵያኖች ተስተናግደዋል ነው ምለው። አቀባበሉ ኢትዮጵያዊን የሚመጥን ብሔርና ብሄረሰቦችን ኦሮሞን የሚመጥን አቀባበል ነው ያደረገ የኢትዮጵያ ህዝብ የፊንፊኔ ወይ የአዲስ አበባ ህዝብን መመስገን ፈልጋሉ። ኢትዮጵያውያኖች የረጅም ታሪክ ባለቤት ነው። የረጅም ታሪክ ባለቤት ነው። በማቻቻል በማከባበር አብሮ የሚኖር ነው። በጋብቻም በተለያዩ ሁኔታዎች የተጋመደ ነው። የኢትዮጵያ ህዝብ የኢትዮጵያ ህዝብ ማዋብም ደግሞ የኢትዮጵያ ህዝቦች እንደየብሔራቸው እንደየቀለማቸው እርስ በርሳቸው በቡድኑም ይሁን በግልም ይሁን ይዋባሉ። ይሄ ደግሞ ለኢትዮጵያኖች ከፍተኛ ተመሳሌት ነው የሚሆነው እና በአቀባበልና ና በማዋብ ላይ ከበፊቱ የተሻለ ነው። የተሻለ ነው ሳይሆን ከበፊቱ የሚበልጥ ነው። በጣም እናመሰግናለን።